ትልቅ ሚዲያ እንደመሆኑ መጠን ራሴን ለማሳየት ነው የመጣሁት። ቀን በቀን የምሰራው ውስጥ የሚያስበው ማሸነፍና ማሸነፍ ነው። አንቺ ቆንጆ፣ በጣም ብዙ ሰው ነው የሚደግፈኝ። ይህንን አውቃለሁ። ወደፊትም ደግሞ እንደሚደግፉኝ፣ ሳጠፋ እዚህ ጋር ልክ አደለም እንደሚሉኝ አምናለሁ።

ብሩክ ሰለሞን ይባላለው። የፋና ላምሮት የምዕራፍ 19 ተወዳዳሪ ነኝ። የአገሪ የማትጠገብ ተማሪም እንደሆን ኩኝ ምናምን ማንም ኤክስፔክት ያደረገ አልነበርም። አስረኛ ክፍል ተማሪ እንደሆንኩ ና ካሜራው ላይ ስታይ ትልቅ ስለመመሰል ማለት ነው መጀመሪያ የነበረኝ ፐርፎርማንስ ና አሁን ያለሁበት ንስጤች ሳይ በጣም በጣም የተለያየ ዲፍረንስ ነው ያለው። ሎ የመማር ፍላጎት አለኝ። ከዛ በሙዚቃም ጎን ለጎን ያው እንዴት ሌጀንድ አድርግ ያስኩት ቴድሮስ ሞሲሳን ነው። እሱ አንድም ጠበቃ ነው፣ አንድም ዘፋኝ ነው።

መቅረት ነው ዘመድ እንዳረዱት ዋ ብሎ መቅረት ነው ዘመድ እንዳረዱት ዘቀቀነውና የሩቅ ሰፍ ይወዱት

ፋና ላምሮት ምዕራፍ አስራ ዘጠኝ ላይ እንገኛለን። ዛሬ የፍጻሜ ውድድር ነው። እንደምትመለከቱት ደግሞ በጣም ደስ የሚል የስቱዲዮ ድባብ ነው ያለው። በጣም ቆንጆ ነበር። እንዴት ያገኛችኋቸው? ጥሩ ቆይታ አድርገናል። ካሳሁን ዘውዱ በኤሊም 3 ተወክሎ፣ ብሩክ ሰለሞን በኤሊም አራት ተወክለው ነበር ስራዎቻቸውን ያቀረቡልን። ካሳሁን ዘውዱ የማስተዋል እያዩን በህልሜን ነበር ያቀረበልን። በነገራችን ላይ የሁለቱም ቀደም ሲል የሰማናቸው ሙዚቃዎች የዜማ ደራሲው አበበ ብርሃኔ ነው። እንዲሁም ደግሞ የማስተዋል እያዩን በህልሜ ይልማ ገብረ አብ ነው ግጥሙን የሰጠው። አበበ ተካ ደግሞ ሰው ጥሩ የሚለውን ብሩክ ሰለሞን ነበር በኢሌ ማራት ተወክሎ ያቀረበልን። የግጥሙ ደራሲ ሙሉጌታ ተስፋዬ ነው። ቀደም ሲል እንደነገርኳችሁ የዜማ ደራሲው አበበ ብርሃኔ ነው የሁለቱም ሙዚቃዎች። እናንተ የማንን ስራ ወደዳችሁ? ሰማንያ ሁለት ሀያ ሁለት የእናንተ ነው። ዳኞች ምን ይላሉ? ነጥብ ይሰጣሉ። ካሳሁና ብሩክ እንዴት ናቸው እንኳን አደረሳችሁ። ከካሳሁን ልጀምር እንዳቀባባችሁ የማስተዋልን በህልሜ ሙዚቃ በጣም የሚደንቅ ምርጫ ነው። በነገራችን ላይ ያው ሁሉ ጊዜም በምርጫ እንዳስደመም ከንን ከነንና፣ ዛሬም በጣም አሪፍ ምርጫ ነው ይዜ መጣኸው። ይሄ ዘፈን ኖርማሊ ሲደመጥ በጣም ቀላል የሚመስል ሲዜም ግን ፈተናው በጣም የበዛ የዜማ ቅርጽ ያለው ዘፈን ነውእና እኔ በጣም በጣም በጣም ምርጫን የእውነት በጣም አድንቅ ያለሁኝ እንደምናውቀው ማስተዋል ደግሞ እንግዲህ በዚህ ዘመን ካሉን ሌላ ወርቅ ድምፃውያን ውስጥ አንዱ ነው። ለሱም ስራውን አብሮትም ለሰሩት ምስጋና ማድረስ እንፈልጋለን። ባሉበት ምስጋና ይድረሳቸው። አንቺ ወየላ ያለ ዜማ ነው ይዘህ የመጣኸውና ቀኝቶ በራሱ በጣም ፈተና ነው። በጣም ብዙ ነገሩ በጣም ቆንጆ ነው። በቃ ከምነግር በላይ በጣም ኤክሰለንት የሆነ ፐርፎርማንስ ነው። አንቺ ወየ እንደመሆኑ መጠን በጣም ጥቂት ቦታዎች እንዲሁ ግን ለጆሮ ማይጎረብጡ መቼም ውድድር ስለሆነ ፈተና ስለሆነ እንደ ነጥብ መቀነሻ ምክንያት አቀረብኩልህ እንጂ በጣም ቆንጆ ፐርፎርማንስ ነው ከሱ ውጭ ብዙ ቅሬታ የለኝም ስሜቱን በጣም ጥሩ ነበረ ኤቭሪቲንግ በጣም ጥሩ ነው 9970 ነው የሰጠህ ብሩክ የአንተ ምርጫ በጣም ድንቅ እንግዲህ ዘመን ከማይሽራቸው ኢትዮጵያ ውስጥ ካሉ ዜማዎች አንዱ ሰው ጥሩ ያበበ ተካ ባቲ ሜጀር ላይ ያለ ነው። ይሄ ደግሞ ያንተም እንግዲህ በጣም ፈታኝ ቅኝት ውስጥ ነው ያለው። አንተ ጋር በጣም ጥሩ ነው ስሜቱ ምንም፣ ሁሉም ነገር በጣም አስደሳች ፐርፎርማንስ የነበረው ነበር። የእውነት እዚህ ደረጃ ደርሶ ስላየሁ በጣም ደስ ብሎኛል። ሞክሼ እሱ እንዳለ ነው። አንተ ጋር በጣም ጥቂት ቅሬታ ከቅኝት ጋር የተያያዘ ነው ያው እና የሃይ የዜማው የላይኛው ክፍል ላይ ትንሽ ኢነርጂ እንዲ ይፈልግ ነበረ ዜማው ከሱ ውጪ በጣም ግሩም ፐርፎርማንስ ነው ዛሬ ብዙ ቴክኒካል ነገር ላለማውላት ጥረት እናደርጋለን ውበትን ብቻ አነጻጽሮ ደረጃችሁን ማስቀመጥ ስለሆነ ብሩክ አንተ ጋር ያለኝ ነጥብ ሰባ ነው እሺ እንኳን ደህና መጣችሁ በድጋሚ ካሳሁን ዘውዱና ብሩክ ሰለሞን በጋራ ነው ኮሜንት ማረጋችሁ ሁለታችሁም በጣም ደስ በሚል ሁኔታ ነው የተጫወታችሁት። በምርጫችሁም በጣም ነው የተደሰትኩትና ምርጫችሁም ለዛሬው ውድድር በደንብ አድርጎ የሚመጥን ነው። ካሳሁን ዜማ ሁሌ የምትረዳበት ነገር በጣም የሚደንቅ ነው እና ዛሬም ይህንን የማስተዋልን ዜማ በደንብ አድርገ ተረድተ ነው የዘፈንከውና ስሜት የምታጋብበት መንገድ በአንቺሆዬ ቅኝት ደግሞ በዚህ ልክ ቅኝቱን ጠብቆ መስፈን ሁሉ ነገር በጣም ቆንጆ ነው። ውበቱ ልዩ ነበረ። በደንብ ወደኛ አጋብተኸዋል። የተወሰነ ነገር እኔ ችግር ብዬ የምለው ብሩኬም ስላለው እንደ በጣም እንደ ችግር አድርገ አታስበው፣ ግን የሰማነውን መናገር ስላለብን ነው ትንሽ ከቅኝት ጋር በተያያዘ ያንቺውዬ ነው ከባድ ቅኝት ነው። የተወሰነ ከድምጽ ከቅኝ ጋር በተያዘ ችግሮች ነበሩ። ሌላ ቢሆን ኖሮ ደስ ይለኝ ነበረ። መጨረሻ ላይ እድል ይሰጥ ነበር በአንዱ ዝም ብሎ ሙዚቃውን እየሄደ በዚህ ቆንጆ የድምጽህ ማንጎራጎር ትችል ነበር እና ቫሊዋ ለማድረግ እድል የሚሰጥ ሙዚቃ ነበር የመረጥከው። እንግዲህ አልሆንም፣ ሌላ ጊዜ ታስበበት። ሌላ ጊዜ የለንም። ለካ የሚቀጥሉትን እንሰማለን። ብሩክ ያበበተካን አንተ አንተም ቆንጆ ዜማ ነው የመረጥከው፣ ሰው ጥሩ የሚለውን ያንተም ቅኝቱ ከባድ ነው፣ ባቲ ሜጀር ላይ እንደመሆኑ ለማንጎራጎር ትንሽ ጉሮሮ ችግር ሊፈጠር ይችላል። ግን የመስማት አቅምህን በጣም ነው ማደንቀው፣ ዜማ የምትረዳበት መንገድ በነገር ላይ አበበተካን በጣም ዜማን እንዴት ነው ስሜትን ወደ ሰው ለማጋባት ግጥምና ዜማን በጣም ተረርቶ መስፈን የሚፈልግ ሰው ነው። አንዴም ተናግሬ ያለሁ አንድ ሌላ ድምፃዊ የሆነ ግጥም ጠይቆት ግን ግጥሙ ገብተዋል። ይሄንም ብሰጥ በደም ታዜማዋለህ ግጥሙን ልስጥ ምናምን ሲለው ትዝ ይለኛል። ና በጣም ጎበዝ ድምፃዊ እንደሆነ አውቃለሁ። በደም ከስሜት ጋር ነው የእሱ ውህደት። ና እሱን ነገር በደንብ አድርገህ አምጥተዋል። የተወሰነ ቦታ ጋር ከቅኝ ጋር በተያያዘ አንተ ጋር ችግር ነበረ። በተረፈ ስሜትን ለማስተላለፍ የዜማውና ግጥሙ የሚፈልገውን ሀሳብ በደንብ አድርገው ወደኛ አስተላልፋችኋል። ቆንጆ ድምጽ ነው ያለ። በዚሁ በርታ። ለሁለታችሁ ምን የምሰጠው ዘጠኝ ሺ ዘጠኝ መቶ ሰባ ነው። እሺ ካሳሁና ብሩክ አሁንም እንኳን ደሳላችሁ ማለት እፈልጋለሁ። ያው ከዚህ ሁሉ ፍልሚያ በኋላ ዛሬ ስላየዋችሁ በጣም ደስ ብሎኛል። ካሳሁን ጋር ልጀምረና፣ ካሳሁን በጣም ጥሩ ምርጫ ነው። ያው ቅድም እንደተባለው አንቺ ወይ ቅኝት ላይ ያለ የማስተዋል ዘፈን፣ ሌላው ደግሞ ምንድ ነው፣ ማስተዋል በጣም አደገኛ ዘፋኝ ነው፣ በጣም ጎበዝ ዘፋኝ ነው። ምንም አይነት ዘፈን ሲጫወት አቅሙን የማሳየት ብቃቱና በሱ ልክ ነው። ገባህ አይደል? የምንጠብቀው ዘፈኑ ማለት ነው። እንደዛ እንደመሆኑ መጠን በጣም አሪፍ ነው በራስህ ድምጽ። ካሳሁንን የሚመስል ዘንቅኝት ደግሞ ካሳሁን ዜማ ቢሰራ ደግሞ ለወደፊቱ ምናምን የሚል ያሳየው በጣም ደስተኛ ነኝ። ሌላው እስከዛሬ ስተሳሳታች ስህተት ሳይሆን በቃ እባክህ አሰማ የምንልህ ነገር አዝማቹን በድብ አድርገን ያሰማል። በቃ ይሄ ሁልጊዜ ዘፈን እንደዚህ ነው የዘፈነው። ምክንያቱም ብዙ ጊዜ ድምፃያኖች ስለወረደ ብቻ ቀስበላ የሚዘፍኑትን ነገር ዛሬ በቃ ጠፋህልኝና ይሄ ደግሞ ትልቅ ለውጥ ነው። ለብዙ ድምጻያኖች እንትን የሚለው ሌላው የሚወጣውም በጣም ደስ ይላል። ምናልባት እኔ ማይክራፎኑ ትንሽ ተጠራጠርኩና ቀጠን ማለት ነገር አለበት፣ ግን ከለዛ ጋር ነው የመጣው እና ይሄ በጣም ዘናጭ ነበር። ሌላው ማይክራፎን ባላንስ ቴክኒክ አልተቻልክ። በቃ ይሄ በደንብ ነው የሚሰማው። እንደዚህ እያልከው ሁሉ እንዴት ነው እንደዚህ የሚመጣው ሪኮርዲንግ እስኪመስል ድረስ ማለት ነው እና በጣም ደስ ነው ያለኝ ዛሬ ዛሬ በከፍታ ነው የመጣኸው። የቀሩትን ሙዚቃዎችን እንደምታስደምመን በጣም እርግጠኛ ነኝ። እኔም እንደ ጓደኞቼ 9970 ሰጥቻለሁ ማለት ነው። ብሩክ ባቲ ሜጀር ላይ ያለውን ያበበተካ ቀን በቀን እድገት ይገርመኛል። እድገት ብቻ ሳይሆን ድፍረት ሙሉ ነው። ደስ የሚለኝ የማይደፈሩ ዘፈኖችን ለምሳሌ በዚህ ፍጥነት የሚወጡት ባቲ ቅድም እንዳለችው ሽ ባቲ ቅኝት ላይ ነው ያለው ፒች ነበረው። ፒች ያለው ደግሞ በጣም የሆነ ቦታ ነው የነበረው እሱ ደግሞ ምንድነው ጊዜ ስለሌለ ሳታጠና ያው አጭር ጊዜ ነው የነበረ በየጊዜው በየሳምንቱ ስለነበራችሁ ውድድራችሁ ማለት ነው። እና ይሄ ዘፈን በጣም ነው ያማረብህ። በነገራችን ላይ ለዚህ ውድድር ሳይሆን ሌላም ቦታ ተጫወቱ እንዳትሰራው እንጂ ደግሞ ድጋሚ ሌላ ቦታ መጫወት ይችላል አይደል? እና በጣም አሪፍ ነበር። ፒች ነበር ባቲቅኝ ስለነበረ። ሁለተኛ ያው እንዳልኩት አንድ ስህተት ብቻ ነበር አይጉዷ መላመዷ የሚለው ጋር በቃ በደንብ ነው ስትከረባበት የነበረው። ና እዛች ጋ ይገለበጣል። ምን ይላልም እሱ ጋ በጣም ሪትም ካሊ ነው፣ እሱ ሳይዘም ደስ ይላል። እና የምትገባበት ቦታ ነው፣ ሻርፕ ነው በጣም እስኪ ገርመኝ ድረስ ማለት ነው። እና እሱ ጋ ያው የጥናት ጉዳይ ነው፣ በደንብ ያስታውቅ ነበረ። ሌላው ሳላ ደንቅ የማላልፈው ነገር ምንድን ነው፣ በቃ ቅድም ያነሳውት ሀሳብ እየደፈርክ ጉልበት ነበረ፣ ድምፅ ጽድት ብሎ ነው የሚሰማው፣ ግጥሞቹን ጽድት አድርገ ነው የሚሰማው። ጥቂት እንከኖቹ እና በጣም ዛሬ ውድድሩ ለእኛም ዳኞች ከባድ ይመስለኛል፣ ግራ የሚያጋባ ነው። ስለዚህ እኔም እንደ ጓደኞቼ 9970 ነው መሰጥ